ዶክተር ገብረ ህይወት ለማ ለገሰ እባላለሁ የውስጥ ደዌ ስፔሻሊስት ሀኪም ነኝ አሁን የምሰራው ግሩም ሆስፒታል ነው አስም ማለት የስርዓተ ትንፈሳን የሰውነት ክፍል የሚያምስ ሲሆን ብዙ ጊዜ ተለዋዋጭነት ባህሪ ያለው ሲሆን ምልክቶቹም ሳል ደረትን ፍን አድርጎ የመያዝ አየር የማጠር እንዲሁም ተጨማሪ በተፈጥሮ የማይኖሩ ተጨማሪ ድምጾችን በተለይ አየር ወደ ውጭ በምናስወጣበት ሰዓት መሰማት ናቸው። ብዙ ጊዜ የሚታዩት እናት ወይም አባት በአስም ተጠቂ ከሆነ ወይም የእናት ወይም የአባት ዘመዶች ተጠቂ ከሆኑ ልጆቻቸው በአስም የመጠቃት እድል ከሌላው ማህበረሰብ ጋር ሲነጻጸር አላቸው። ሌላኛው ደግሞ በሕፃንነት በተደጋጋሚ የሳምባ የስርአተ ትንፈሳ ወይም የሳምባ ኢንፌክሽን መኖር ለዚህ ያጋልጣል። ሌላኛው ደግሞ በተደጋጋሚ ለተለያዩ ሽታዎች ወይም አለርጂ የምንላቸው ለነሱ መጋለጥ በልጅነት አስም ሊያመጣ ይችላል። ሌላኛው ደግሞ ኤግዜማ የምንለው ቆዳ ላይ ሽፍታ በተደጋጋሚ በህፃንነቱ የሚወጣ እንዲሁም ሳይነሳይተስ ያለበት ሰው ወደ አስም በህይወት ዘመኑ ላይ ሊከሰትበት የሚችለው እድል ከፍተኛ ነው። አስሙ እንዲነሳ ወይም በህክምናው አኪዩት አታክ የምንለው እንዲከሰት የሚያደርጉት ደግሞ ብዙ ናቸው። ከእነዚያ ውስጥ አንደኛው ኢንፌክሽኖች ናቸው። ጉንፋን ሊሆን ይችላል ወይም የሳምባ ምች ሊሆን ይችላል። የስርዓተ ትንፈሳ አካል ኢንፌክሽኖች ብዙ ጊዜ አስም እንዲነሳ ያደርጋሉ እና ትልቁን ድርሻ የሚይዙትም እነሱ ናቸው። ሁለተኛው ደግሞ አየር ንብረት ወይም በጣም ቀዝቃዛ አየር ንብረት ሲሆን አስም መነሳት እድሉ ከፍተኛ ነው። ሌላኛው ከአየር ንብረት ጋር ተያይዞ ደግሞ ደስት ወይም ይሄ አቧራ የምንላቸው ልክ ክረምት ሲገባና ክረምት ሲወጣ የሚፈጠሩ ደስቶች አበባ ሲፈነዳ ከሰው ሰው ሊለያይ ይችላል። በተጨማሪ ደግሞ እንዲሁ የምንጠቀማቸው ሽቶች፣ እንዲሁም ደግሞ የስራ ቦታችን ላይ ያሉ የተለያዩ ሽታዎች ኢቨን የቤት ቀለማችን እነዚህ ነገሮች ሁሉ አስምን ሊያስነሱት ይችላሉ። ግን በጣም ብዙ ናቸው፣ ከሁለት መቶ በላይ ይሆናሉ ተብሎ ነው የሚታሰበው። ምልክቶቹ ብዙ ጊዜ ከፍተኛ የሆነ ሳል ይኖራል፣ አየር የማጠር ነገር ይከሰትባቸዋል። እንዲሁም ደረትን እንቃር ወይም ቅስፍ አርጎ የመያዝ ከፍተኛ የሆነ በላይ በላዩ ቶቶሎ የመተንፈስ ሊኖሩ ይችላሉ አንድ በሽተኛ አስሙ ሲነሳ እነዚህን ሊያይ ይችላል ህክምና ሄዶ ደግሞ የምናያቸው የስርዓተ ትንፈሳው ወደ ውስጥ አየር በሚያስገባበትና በሚያስወጣበት ጊዜ ያሉትን ሀኪሙ ሊያገኛቸው የሚችሉ ምልክቶች አሉ ተፈጥሯዊ ያልሆኑ የስርዓተ ትንፈሳ ምስሎችን ወይም ጡንቻዎችን መጠቀም ሊኖር ይችላል በአፍንጫ በከፍተኛ የሆነ ትንፋሽ ማስወጣትና ማስገባት ሊሆን ይችላል። የልብ ምት መጨመርም እንዲሁም አየር በሚያስገባበትና በሚያስጣበት ሰዓት ተጨማሪ የሆኑ ድምፆችን መስማትና በጣም ከፍተኛ ሲሆን ደግሞ አነሳሱ ወይም አታኩ ሙሉ በሙሉ አየር ወደ ውስጥ አለማስገባት ሊሰሙ ይችላሉ ማለት ነው። ህክምናዎቹን ደግሞ ስናይ ሶስት አይነት ናቸው። የህክምናዎቹ አይነቶች አንድኛው አስሙ እንዳይነሳ የሚያደርጉ ጥንቃቄዎች ናቸው። ከዛ ውስጥ ስናይ መጀመሪያ አየር ንብረቱ ቀዝቃዛ እስከሆነ ታማሚዎች ሸርፕ ወይንም ማስክ አድርገው ወደ ውስጥ የሚያስገቡት አየር ተገቢ የሆነውን ሙቀት አግኝቶ እንዲተነፍሱ ቢያደርጉ የአስሙን የመነሳት እድሉን ይቀንሰዋል። ሁለተኛ ደግሞ በመኖሪያ ቦታችን ወይንም በስራ ቦታችን ላይ መጥፎ የሆኑ ሽታዎች ወይም ለእኛ የማይስማሙ ሽታዎች ካሉ እነዛን ሽታዎች ማስወገድ አሁንም አስም እንዳይነሳ ያግዛል። አንድ በሽተኛ መጠንቀቅ ያለበት የሚወስዳቸውን መድኃኒቶች በአግባቡ መውሰድ ነው። ብዙ ጊዜ እንደ ሐኪም የማየው ምንድን ነው የሚሳበውን ኢንሄለር የምንለውን የሚወስዱበት መንገድ ትክክል አይደለም። አስም በተፈጥሮ ከመድኃኒት የመልመድ ባህር የለውም። ከጤና ባለሙያ ጋር ተነጋግረው ይቁም ካላለ በስተቀር ባለሙያው ባያቆሙ አስሙን የመነሳት እድሉን በከፍተኛ ሁኔታ ይቀንሰዋል ማለት ነው። ሌላ እዚህ ላይ ላነሳው የምፈልገው ብዙ ሰው አስሙ ሲነሳ ከፋርማሲ ሄዶ የሚዋጣው መድኃኒት በተደጋጋሚ መውሰድ ይታያል በሚነሳበት ሰዓት ለአምስት ቀን ብቻ ሐኪሙ የሚያዝበት ጊዜ አለ። ግን በተደጋጋሚ መውሰድ ተጓዳኝ ብዙ በሽታዎች ያመጣል።